የሜላትን ብር የወይዘሮ ሜላትን ብር ለመብላት በእርግብ በኩል ሆና እንግዲህ ዶክተሩ ወይዘሮ ሜላትን ሆስፒታል ጠርቷት ስለነበረ እርግብና ሜላት ነበሩ ወደ ሆስፒታል የሄዱት። እንግዲህ ወይዘሮ ሜላት ውጤቱ የደረሰ መስሯት በደስታ ስትሄድ ዶክተሩ ግን አይደለም ምንድን ነው የጠራከኝ? ብላ ስትለው ለውጤቱ አይደለም የሀና አባት የተጠቀሙት መድኃኒት ወደ አስራ ሰባት ሺህ ስለመጣ እሱን እንድነግርሽና እንድታውቂ እንድትከፍሊ ነው ብሎ ይላታል። ማለት ነው ሃንዬ እንግዲህ የተማረችም ስለሆነች ስታነበው መቶ ምናምን ምናምን ብር ነው የመጣው። እንዴት አባቴ ደሞ እኮ ሁለት ቀን የተጠቀመው ይሄን ሁሉ መድኃኒት እኮ አልተጠቀመም ብላ ብትላቸውም እርግብና ሀና እርግብና ሜላት ሀናን አንቺ አጭበርባሪ ሌባ መድኃኒቱን ነካ እየወሰድሽ እየሸጥሽ ነው ብላ፣ ኧረ እኔ እንደዚህ አላረኩም ከዚህ በፊት እኮ ሁለት ሆስፒታል ሄደን ጠይቀን አራት መቶ ሺህ ብር ብቻ እንደሚሆን ነግሮናል። እንዴት ይሄ ሁሉ መጣ? ብትልም አንሰማሽም ብለው እንደውም ሰድበዋት ወደ ቤት ተመልሳለች ማለት ነው። ወይዘሮ ሜላት ሰላም ጤና ይስጥልኝ። እንዴት አላችሁ? የትይቱ ቤተሰቦቼ ሰላማችሁ ይብዛ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ለነባሮች በቅነት መታች ስለምታበረታትኝ ከልባ አመሰግናለሁ። ፈጣሪ አክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውረን ይሰውራችሁ እላለሁኝ። እንግዲህ ሀና ዛሬም ችግር ላይ ናት ማለት ነው እና ያው አባቷ የተጠቀመው መድኃኒት እና እዛ ጋ ደግሞ ወይዘሮ ባዩሽ ከሜላት ላይ ይሄን ብር በምንም በምንም አርጋ ለመብላት ስለምትፈልግ የሀና አባት ያልተጠቀሙትን መድኃኒት ይህን ያህል ተጠቅሟል ብለህ ንገራት፣ ንገራቸው ብላ እንግዲህ የዶክተሩን ልብ በመስረቅ ዶክተሩን በዚህ ጉዳይ በመስማማት ዶክተሩን በዚህ ጉዳይ በመስማማት እንግዲህ ወደ ሜላት ስልክ ይደውላል። ወይዘሮ ሜላትም ምንድን ነው እሱ አስቸኳይ ጉዳይ የፈለግከኝ? ብላ ብትለውም አይ መምጣት ስላለብሽ መተሽ የምነግርሽ ነገር አለ። እሱም ደግሞ ውጤት ነው እንዴ? ብላ ስትል አረለ ውጤቱ አይደለም፣ ውጤቱ እኮ ገና ነው። የሀና አባት ምን ሆኑ? የሀና አባት ብላው ነበረ። እሱም እዚህ ስትመጥ ይነግርሽ አለው ብሏት፣ እንግዲህ እርግብና ወይዘሮ ሜላት ወደ ሆስፒታል በሄዱ ሰዓት የሀና አባት መድኃኒት የተጠቀሙት አስራ ሰባት ሺ መጥቷል ብሎ ቢላትም ወይዘሮ ሜላት ግን የጮኸችው ሀና ላይ ነበረ። እርግብም አንቺ ሌባ፣ አጭበርባሪ ነካ መድኃኒቱን እየወሰድሽ ውጭ እየቸበቸብሽ ነው የምትመጪው ሞላጫ ብለው ይሰድቧታል ማለት ነው። ሀናም እንግዲህ ወረቀቱን ትቀበልና አረ ዶክተር አባይ እኮ የተጠቀመው ይሄን ያህል መቶ ምናምን ሺ ነው እንዴት አስራ ሰባት ሺ ሊመጣ ቻለ? እሱንም ደግሞ እኮ አባይ የተጠቀመው የሁለት ቀን መድኃኒት ብቻ ነው እንዴት ሊሆን ቻለ ብላ ስትልም ሜላ ወይዘሮ ሜላትና እርግብ ሊያዳምጧት አልቻሉም ማለት ነው እንግዲህ ወይዘሮ ሜላት ይህንንማ አልከፍልም፣ ምን በወጣኝ ነው የምከፍለው? ብላ ያው በጣም ተናዳ ወደ ቤት ተመልሳለች ማለት ነው። እንግዲህ ወደ ቤትም በጣም ፀጉሯን እየነጨች ብቻዋን ስታወራ፣ ሰላም ልጇ እማዬ ምን ሆነሽ ነው እንደዚህ የተበሳጨሽው ብላ ስትላት፣ ምንም አልሆንኩም ሰላምዬ፣ ብቻይን ተይኝ፣ ብቻይን መሆን እፈልጋለሁ ብላ ስትላትም ሰላምዬ ግን አይ እማዬ የሆንሽንማ ሳት ነግሪኝ እኔም ከዚህ አልወጣ ብላ ትላታለች። ምን ያልሆንኩት አለ? በቁሜ የዘረፈችኝ በቁሜን የቀበረችኝ ብላ ስትል ማናት የዘረፈችሽ ምንድን ነው የተፈጠረው? ንገሪኝና እኔም ልወቀው ብላ ስትላት፣ ያቺናታ ሀና የሚሏት መሬት አይንካሽ የምትሏት በቁሜን የዘረፈችኝ ብላ ትላለች። እንዴ ስለ ሀና ነው እንደምታወሪው ማዬ? እንዴት አርጋ ብላ እንዴት አርጋ ነው በቁምሽ የዘረፈችሽ ብላ ብትጠይቃት፣ እንዴት አርጋ እንደዘረፈችኝ እሷ ነች የምታውቀው ብላ ትላታለች። ማለት ነው እንግዲህ ሰላምዬም ቀጥ ብላ ወደ ሆስፒታል ሄዳ ያለውን ነገር አጣርታ ለአባባም ጁስ ገዝታ እዛ አረፍ ብላ ነበረ የመጣችው። ያው እርግብ ወይዘሮ ባዩሽ ግን በዚሁ አጋጣሚ እርግብን ተጠቅማ የሜላትን ብር በምንም በኩል ይሁን ለመብላት እንግዲህ ወይዘሮ ባዩሽ ማለት ነው የሀና አባት እንዳይታከሙ አንዴ ዶክተሩን ይህን ሀል ብር መጥቷል መድኃኒቱን ይሄን ያህል ነው የተጠቀመው ብለህ በውሸት ጻፍላት እያለች እዚህ ጋር እንግዲህ በዚህ መሀል የሚጎዳው ሀናና የሀና አባት ናቸው ማለት ነው። ሕክምናቸውንም በደንብ እንዳይከታተሉ እንግዲህ የሰውን ክፋት ተመልከቱ ማለት ነው። እና በጣም ከባድ ነው። ሀና እንግዲህ ሁሉንም ነገር ለአሴር ነግረዋለች ማለት ነው። አሴር ሁሉንም ሰብቷል። እንደውም አጭበርባሪ ሌባ ብለው ሰደውኝ፣ አሁንስ ደከመኝ፣ አልቻልኩም ተሸንፊ ያለው ብላ ለአሲር ስትነግረው፣ አሲርም ሌባ እምባለው እኔ ነኝ እንጂ አንቺ እኮ አይደለሽም። አንቺ እኮ ፊትሽ ሲታይም ሌባ አይመስልም የዋህ ነው እንጂ የሚመስለው ብሏታል። እንዴት አሲር ብላ ስትለው፣ ብሰርቅም ብዘርፍም ሁሉንም የማረገው እኔ ነኝ፣ እኔን አይሉኝም እንዲያ አንችን ከሚሉሽ ብሏታል ማለት ነው። እሷም እንግዲህ የአባቷ የተጠቀሙ መድኃኒት እሷ የምታውቀው ይሄን ያህል መቶ ምናምን ስለሆነ እነሱ ግን አስራ ምናምን ሺህ ብር ስላመጡ በጣም ነበር የጨነቃት ማለት ነው። እንግዲህ አባዬ እንዴት ዋልክ ብለው ነበረ። እሳቸውም ደህና ነኝ ልጄ፣ አንቺስ እንዴት ነሽ ብለዋታል ማለት ነው። እና ያው አሲር ዛሬ እኔ ነኝ የማድረው አንቺ ግን እንቅልፍ ተኝተሽ ስለማታውቂ ሄደሽ እቤት ማረፍ አለብሽ ብሏታል። ሀንዬም አይ አሴል እኔ ከአባዬ መለየት አልችልም እያለች ትገኛለች ማለት ነው። እንግዲህ ወይዘሮ አስቴርም ይህን ነገር ሜላት፣ እየቸኮልሽ ነው፣ ቆም ብለሽ አስቢበት ብሏታል ማለት ነው። ወይዘሮ ሜላት ግን ምንም በዚህ ጉዳይ ላይ ልትስማማ አልቻለችም። እንግዲህ ይህን ነገር እያረጋችሁ ያላችሁት አንቺና መናሴ ናችሁ ብላ ሰላምንም ተቆጣታለች ማለት ነው። እና እዛ ጋ ግን እየተሰራባት ያለችውን እንግዲህ ልጅ ነኝ ብላ የመጣችው እርግብ ወይዘሮ ባዩሽ ናቸው ማለት ነው። እንግዲህ መናሴ ከትምህርት ቤት ገብቶ ወይዘሮ አስቴርን ምሳን ብላ አያቴ ብሏታል። ያው እርግብን ክፍል ውስጥ ስለነበረች ታያቴ ጋር ምሳ ልበላ ነው ትበያለሽ ወይ ቢላት አይበቃኝ፣ አሁን በቅርብ ነው የበላችው ብሏት ሀይ ካያቴ ጋማ ተሆነ አብረን እንበላለን ብላ እንግዲህ ወጣለች። ወይዘሮ አስቴርም ስለ ሀና ምናሴን ጠይቃው፣ ስለ እሷ ሁሉንም ነገር እንድነግርሽ ከፈለግሽ ወጣ ብለን የሆነ ቦታ ቁጭ ብለን ስለ እሷ ታሪክ ሁሉንም አልነግርሽም ሀና ማለት እኮ ጥሩ ልጅ ናት፣ እኔ እስከማቃት በጣም ጸባየኛ፣ ምንም ክፉ ነገር የማይወጣት ብሎ እንግዲህ ምናሴ ለአያቱ ነግሯታል ማለት ነው። እዚህ ጋ ወይዘሮ አስቴር ሀና የዛ ቤት ልጅ እንደሆነች ጠንቅቃ ልቧም ውስጧም ያውቃል ማለት ነው። እና ግን ነገሮችን አልሰማ ያለችው ወይዘሮ ሜላት ብቻ ናት። እንግዲህ አስቡት ማለት ነው። በጣም እየተጎዳች ያለችው ማን ናት? ሀና እና አባትየው ነው ማለት ነው እና ሀና እንግዲህ ያለችበት ይታወቃል። እዚህ ጋር ደግሞ ሀንዬ ሌላ ስራ እንደምትሰራ እንጂ እዛ ቤት እንደምትሰራ የሀና አባት አያውቁም። እሷም እንግዲህ በጣም በመናደድ ዛሬ ስራ እንደማትገባ እዛ ቤት እንደማትመለስ